ሰላም ጠና ስጥልን አርማጅ ተመልካቾቻችን ጥቅምት 29 2018 ዓ ም ዕለታዊ መረጃዎች እና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላቸው አብራችሁ እንድትቆዩ በአክብሮት ጋብዛለው። በዚህ ሰዓት የተለያዩ መረጃዎችን ይዣለው። መነጋገርያ ከሆኑት የፌዴራል መንግስትና የህወሀት ጉዳይ ጋር በተያያዘ አዳዲስ መረጃዎች አሉ። እንዲሁም ደግሞ የአፋርና የትግራይ ክልልን በተመለከተም ህወሀትን እንደዚሁ ያሉትን ውዝግቦች በተመለከተ እና በቀጠናው በተለይ በትግራይ አካባቢ ያለውን አሁናዊ ወታደራዊ ፖለቲካዊ እንቅስቃሴዎችን በተመለከተ ዝርዝር አዳዲስ መረጃዎችን ይዣለሁ። ህወሀት ለወትሮ እንደሚያደርገው የተደበቁ የጦር መሳሪያዎችን ከጉድጓድ እያወጣ ነው። እነዚህን በተመለከተ የ24 ሰዓት የመረጃ ምንጮቹ በተለያዩ አካባቢዎች አለ ወታደራዊና የጦር መሳሪያ እንቅስቃሴዎችን በተመለከተ አሁናዊ ዝርዝር መረጃዎችን ይዣሉ። የምትሰሙት ይሆናል። እንደዚሁም ደግሞ ቡድኑ በሌሊት በመግባት በወታደራዊ ካምፕ ላይ ጥቃት ፈጽሟል። አዛዡን በመግደል ሌሎችን ወታደሮች ይዞ ወጥተዋል። ይሄ የሆነው በትልቅ ከተማ ውስጥ ነው። ከዚህ ጋር በተያያዘም ያለውን መረጃ የሚያደርሳችሁ ይሆናል። ሌሎች መረጃዎችም አሉኝ። የተከታተላችሁ ከመጨረሻ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ዛሬ በዚህ ሰዓት ደግሞ ከምነግራችሁ ለየት ያሉ መረጃዎች መካከል የመንግስት አስኮብላዮች ስለሚባሉት ነው። የመንግስት አስኮብላዮች ምንድን ናቸው እነማን ናቸው የሚለውን እዚሁ መረጃ ላይ ተካቷል። አብራችሁ ስትቆዩ የምትሰሙት ይሆናል። እንግዲህ እስከመጨረሻው አብራችሁን ቆዩ። ሀሳብ፣ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልታደርሱ ይችላላችሁ። በእጅጉን የማመሰግነው በተለይ እንግዲህ ከምስራቅ ኢትዮጵያ ቀጠናዎች እስካሁን ድረስ ብዙ ጊዜ እያልሰማቸውን አዳዲስ መረጃዎች ጭምር ለኔ እየላካችሁ ሊነው ድሬዳዋ፣ ጅጅጋ እንዲሁም ደግሞ በሶማሌ ቀጠና ያለውን ሁኔታ ሰሞኑን የአብይ አህመድ ድሬዳዋ የኦሮሞ ነች የሚለውን የፓርላማ ንግግር ተከትሎ ያለውን አጠቃላይ ፖለቲካዊ ውጥረት የኢትዮጵያን ሶማሌ፣ የፑንትላንድ፣ የሶማሌላንድ፣ የሞቃዲሾን ሶማሌ ጨምሮ ያለውን አጠቃላይ ሁኔታ እና ቁጣው ዳር እስከ ዳር እንዴት እንደተነሳ የሚያሳዩ መረጃዎች አሉ። ይህንን ተከትሎ እንግዲህ የኦሮሞ ሚዲያ ኔትወርክ አሁንም ነገሮችን እያባባሰ ነው የሚገኘው። አብይ አህመድ የድሬዳዋን ጉዳይ አረጋግጦልናል፣ አሁን ጅጅጋ ነው ጉዳያችን በሚል ጅጅጋ በሽግግር መንግስቱ ጊዜ የኦሮሚያ ክልል አካል እንደነበረ እና በጊዜያዊነት ከጎዴ የሶማሌ ክልል ወደ ጅጅጋ እንዲመጣ የተደረገው በጊዜያዊነት ነው የሚል አዲስ ትርክትም ይዞ ወጥቷል። ጎዴ ከተማ በወቅቱ መሰረተ ልማት ስላልተሟላለት ነው ወደ ድሬዳዋ የመጣው። ድሬዳዋ የኦሮሞ ነው በጊዜያዊነት ከዛ በኋላ በዛው ቀረ የሚሉ አስተያየቶች እና እንዲሁም ደግሞ ድሬዳዋን ሳይሆን ጅጅጋም አይገባችሁም የኛ ነው የሚል የኬኛ ፖለቲካውን በብዛት እያሰራጨ ነው የሚገኘው ከዚህ ጋር በተያያዘ እንግዲህ የቀድሞው የኢፌዴሪ ፕሬዚዳንት ነፍሳቸውን ይማረውና ዶክተር ነጋሶ ጊዳዳ በአንድ ወቅት በነበረን ቆይታ ስለ ወቅቱ የሀገሪቱ የክልሎች አወቃቀር ሲናገሩ እኛም ያልጠበቅነው ክልል ተሰጥቶናል የሚል አስተያየት ሰጥተውኛል። እንግዲህ በተመለከተ በጋዜጦች ላይ የሚያው ጽሁፉ ወጥቷል። ዶክተር ነጋሶ እንግዲህ በአንድ ወቅት በነበረ ጨዋታ ለምሳሌ ሰላሌን በተመለከተ ሰላሌን በፍጹም ከአማራ ክልል አውጥተው ለኛ ይሰጡናል ብለን አስበን አናውቅ ነበር ነው የሚሉት። በወቅቱ ግን እነመለስ ዜናው የአዲስ አበባና አማራ ክልል መነካካት የለበትም ወይም ደግሞ መገናኘት የለበትም በሚል በደብረ ብርሃን በኩል ያለውንም እንዲሁም ደግሞ በሰላሌ በኩል ያለውንም የአማራ ክልል ተደርጎ ለ45 ቀናት እንግዲህ ይህንን መረጃ የምትሰሙ በክፍለ ሕዝብነት በያኔ በአዴን በኢህአዴግ በግንባር ውስጥ ያላችሁ ሰዎች ታስታውሱ ይችላላችሁ ይሰጠናል አላሰብነው ነበር ወደ ኦሮሚያ ክልል የሚል ምላሽ ሰጥተዋል። እንግዲህ የማይገባን ብዙ ነገር አግኝተናል ለማለት ነው። አሁን ጅጅጋ የኦሮሚያ ክልል ሆኖ ያውቃል የሚለው አዲሱ ትርክት ደግሞ እነማን እንዳሉት እና ምን እንደሆነ ማስረጃዎቹን ያው እነሱ ናቸው እንግዲህ ሊያቀርቡ የሚችሉት በእርግጥ እንግዲህ እነ ታቦር ዋሚ የሚባሉ በኦሮሞ ሊሂቃን ውስጥ አዳዲስ ትርክቶችንና ሰነዶችን በየቀኑ የሚያዘጋጁ በዓመት ሃያ አምስት ሚሊዮን ብር በግለሰብ ደረጃ በእነ ሽመልስ አብዲሳ የሚበጀትላቸው ታቦር ዋሚ የታሪክ መጽሐፍትን እንጽፋለን በማለት ካይሮም የካይሮ ፒራሚዶችም እኛንን የገነባ ናቸው የሚሉ አዳዲስ ጽሁፎችን ሁሉ የውግና ድርሰቶች በሚለው መጽሐፋቸው አካተው ከዛ በኋላም የተለያዩ መጽሐፎችና አዳዲስ ትርክቶችን እየፈጠሩ ነው የሚገኙት። ይህ እንግዲህ በተለይ በተለያዩ አካባቢዎች ወሎ የኛ ነው፣ ራያ የኛ ነው፣ ጎጃም የኛ ነው ሲል የነበረው የኦሮሞ ኬኛ አሁን ደግሞ ኡጋዴንም ጅጅጋ ሚኛ ነው ማለት ጀምሯል። ይሄኛው ጉዳይ ግን በቀላሉ የሚታይ አይደለም። በአሁን ካሉት ብልጽግናዎች በአብይ አህመድ አጋር የሚባለው ጠንካራው ብልጽግና የሶማሌ ብልጽግና ነው። የሶማሌ ብልጽግና ደግሞ ይህንን ተከትሎ ቁጣ ውስጥ ገብቷል። ህዝቡም እንግዲህ መንገድ ለመዝጋት፣ አደባባይ ለመውጣት፣ አብይ አህመድን ማብራሪያ ለመጠየቅ የሽማግሌዎች፣ የወጣቶች ቡድን እንቅስቃሴ እያደረገ ነው። ባለፈው ድሬዳዋ ሸሪፍ ሆቴል የነበረውን ስብሰባ ሁላችሁም ሰምታችኋል። አብይ አህመድ ቅዠት ነው ውስጡ ነው በህልሞ የተናገረው የሚለውን ንግግር ካደረገ በኋላ እና ሳላህ የሚባል ወጣት ኦሮሞ ድሬዳዋ የሚመጣው ወተት ለመሸጥና ቅቤ ለመሸጥ ነው። ወተትና ቅቤውን ሽጦ ሲያልቅ በመኪና ወጥቶ ይሄዳል እንጂ ድሬዳዋ የእሱ ሆኖ አያውቅም። ድሬዳዋም የነሱ ሆና አታውቅም የሚል ንግግር ከተናገረ በኋላ በፌዴራል ፖሊስ ሊታፈን ነበር፣ አምለጦ ወጥቷል። በዚህ አካባቢ ያለው ሁኔታ ይህንን ይመስላል። ማንኛውም ወደ ሌሎች መረጃዎች እሄዳለሁ። አስተያየቶችን አድርሳችሁኛል፣ እንግዲህ አመሰግናለሁ። ወደ ሌሎች መረጃዎች ሲሄድ ወደ ጋምቤላ የሚወስደን መረጃ ማስቀደም ነው የምጀምረው። በጋምቤላ በንጹሐን ላይ ጥቃት ተፈጽሟል። እንግዲህ በአማራ ተወላጆች እና በሌሎች ኢትዮጵያን ላይ ነው ጥቃት የተፈጸመው። ጥቃት የተፈጸመው ማንነትን መሰረት ያደረገ እንደሆነ ይገል ይገልጻሉ የመረጃ ምንጮቹ። በዚህ አካባቢ የተፈጸመው ጥቃት እንግዲህ ከሌሎቹ አካባቢዎች ለየት የሚያደርገው መለያ የተሰጠው ለጥቃቱ ደገኛ የሚል መለያ ነው እየተሰጠው። ደገኛ የሚል መለያ ተሰጥቶ በአኝዋክ ዞን በተለይ እንግዲህ ግድያ ተጠናክሮ ቀጥሏል። ትኝዶ ተብሎ በሚጠራ ቦታና መንደሮች ቁጥራቸው ያልታወቁ የአማራ ወጣቶች በአኝዋክ ታጣቂዎች ግድያ ተፈጽሞባቸዋል። ሲገድሏቸውም ደገኛ የሚል መለያ እንግዲህ ያው የመግዳያ ኮዶች አንድ የተለያየ የመግዳያ ኮድ ይሰጣል በዚህ መንገድ ነው ግድያ እየተፈጸመው ብለዋል። እንግዲህ ሌሎች እንደዚሁ ገኛ የተባሉ ኢትዮጵያውያንም ከመሀል ሀገር ወደ አካባቢው ለስራ ሄዱም ተገድለዋል ነው የተባለው። ቁጥራቸው ያልታወቁ ሕይወታቸው አልፏል። ጥቃቱ በደንብ ታስቦበት የተፈጸመ ነው። ቀለምንና አካባቢን መሰረት ያደረገ ፍረጃ ተሰጥቶ ነው ግድያ እየተፈጸመ ያለው ተብሏል። ላለፉት አምስት ዓመታት በአንጻራዊነት ይሻል የነበረው አካባቢ ይሄ ነው። አሁን ደግሞ እዚህ አካባቢም እየተሰማ ነው። ወደ ወለጋ የሚወስደን መረጃ ላስከትል። በወለጋ ንዋና ከተማ እንግዲህ ነቀምት የፖሊስ አዛዥ ጨምሮ ቁጥራቸው ያልታወቁ የልዩ ኃይል ፖሊስ አባላት በአባ ወርቤ ተብሎ በሚጠራው ቡድን በሌሊት ተገድለዋል። የተወሰኑት ደግሞ እንደዚሁ ተይዘው ተወስደዋል። በነቀምት ከተማ የልዩ ኃይል ካምፕ ላይ ድንገተኛ ጥቃት የከፈተው የአባ ወርቤ ቡድን የልዩ ኃይል አባላትን እና አዛዥ ገድሏል። ቀሪዎቹን ደግሞ በሌሊት ከከተማ ይዞ ወጥተዋል የተባሉት ከተገደሉትም ተይዘው ከተወሰዱትም እንደዚሁ የሻምበል እና የሻለቃ አዛዥ የልዩ ኃይል አባላት መሪዎች አሉበት ነው የተባለው። ይህ ጥቃት የተፈጸመው ጃቶ ተብሎ ከሚጠራው እስር ቤት ፊት ለፊት በሚገኘው ገብርኤል ቤተክርስቲያን አቅራቢያ በሚገኝ የክልሉ የልዩ ኃይል ካምፕ ላይ ነው። ከምሽቱ አራት ሰዓት ላይ ጥቃት እየተፈጸመው፣ ይህ እንግዲህ ጥቆማ የሰጡ ሰዎች አሉ። ከዛ ውስጥ አብሮ የሚሰሩ አሉ። ከተማ ውስጥ በዚህ ደረጃ ገብተው እንዴት ካምፕ አጥቅተው ታጣቂ ልዩ ኃይል ይዘው ይሄዳሉ የሚለው መነጋገሪያ ሆኗል። በወለጋ የምናስከትላቸው መረጃዎች ይኖራሉ። ወደ ወለጋ ሌላ አካባቢ ስንሄድ ምስራቅ ወለጋ ዞን አስተዳዳሪ እንደዚሁ አማራን በተመለከተ ግልጽ የሆነ በስብሰባ ላይ የጭፍጨፋ ጥሪ አቅርበዋል። የምስራቅ ወለጋ ዞን ዋና አስተዳዳሪ ወጋሪ ነገራ ህዝብ ሰብስበው አማራ እናጠፋለን ብለዋል። ኪረሙ ወረዳ ህዝብ የሰበሰቡት እንግዲህ ኪረሙ ወረዳ ነው። ይህንን የተናገሩት ደግሞ አማራ ላይ እርምጃ እንዲወስዱ የተላኩት ናቸው። ኦሮሞን የገደሉብን በሚል ነው እንግዲህ ለይህንን ንግግር ያደረጉት ጊዳ ወረዳ ለስብሰባ የሄዱት የዞኑ አስተዳዳሪ የ በአካባቢ የሚኖሩ የኦሮሞ ማህበረሰቦች በኦሮሚያ ልዩ ኃይል በጋቸ ናሲር እና በኦላ መገደላቸውን ገልጸውላቸዋል። ለምን ትገድሉናላችሁ? በጸጥታ ኃይሎቻቸው ስሏቸው፣ እናንተ እንዲገድሉ አልነበረም የአማራን እንዲጨፈጭፉ ነበር የላክናቸው ናቸው እነሱ አሳስተው ነው የገደሏቸው የሚል ምላሽ ነው የሰጠው አስተዳዳሪው። እንግዲህ ይህንን ምላሽ ሲሰጥ በተሰብሳቢዎቹ ተጨብጭቦለታል። እነሱ እንግዲህ ይህንን ሲናገሩ በግልጽ ነው እየተናገሩ ያሉት። እንግዲህ የሰውየው ስምም የዞኑ በዞኑ ላይ ያለው ስልጣንም ያው የሚታወቅ ነው የምስራቅ ወለጋ ዞን አስተዳዳሪ ዋጋሪ ነገራ ይባላል። ይህን ንግግር የተናገረው ደግሞ ጊዳ ኪረም ወረዳ ነው። ከአሁን በፊት በምዕራብ ሸዋ ኖኖ ወረዳ አንድ ወረዳ አስተዳዳሪ በተንቀሳቃሽ ምስል በኦሮሞኛ ያሰራጨው ቅስቀሳ እና የጭፍጨፋ እቅድ ያው ይፋ መደረጉ ይታወቃል። አሁን ደግሞ ይህንን ብለዋል የዞኑ አስተዳዳሪ። እንግዲህ ኦቦ ወጋሪ ነገራ ይህንን እየተናገረው በርካታ የኦሮሞ ተወላጆች በክልሉ የጸጥታ ኃይል መገደላቸውን ተከትሎ ነው። እነዚህ ደግሞ የተገደሉት በአካባቢው ለምን ከአማራ ጋር ማህበራዊ ግንኙነት ታደርጋላችሁ፣ አማራው ሲጠቃ ለምን ታስጠጋላችሁ በሚል እንደሆነ ነው የተጨፈጨፉት። መረጃው የሚያሳየው በመንግስት በኩልም ሆነ በሸኔ በኩል እንግዲህ ተመሳሳይ ነገር ነው ያለው በአካባቢ በሚኖሩ የአማራ ተወላጆች ላይ። ከዛ ባሻገር እንግዲህ በኦነግ ሸኔ ጦርና የኦሮሚያ ልዩ ኃይል አደረጃጀቶች ውጊያ እያደረጉ መሆናቸውም ተገልጿል። ከዚህ ጋር በተያያዘ በሁለት ቀናት በፊት ጃልመሮ ለድርድር ወደ ውጭ ሀገር ሄዷል የሚለውን በተመለከተ መግለጫ ተሰጥቷል። ኦነግ መግለጫ ሰጥቷል። አብይ አህመድን በብዛት በሆነጀለበት መግለጫው አብይ አህመድ ሌላ ጦርነት እያቀጣጠለ ነው ሲል ነው መግለጫው። እንግዲህ በርዕስ በርስ የተጠቀመው አርሱም ይህንን ነው የሚለው የሞተው ብልጽግና ይላል። የፋንተም ፓርቲ ነው የሚለው እንግዲህ የሞተው ብልጽግና እርስ በርስ ቀውስ በጦርነት በእርስ በርስ ጦርነት በኢኮኖሚ ቀውስ በእምነትና በሃይማኖት ግጭትና ቀውስ ውስጥ ገብቷል ሲል ይገልጸዋል። የውክልና ጦርነትም እያደረገ ነው ሲል ገልጿል። ድርድርም በተመለከተ ባለፈው ሚያዝያ ላይ ስለ ድርድር ከተወራው ውጭ አዲስ ነገር የለም መሰረተ ቢስ ነው የሚወራው በሚል ምላሽ ሰጥቷል። አብይ አህመድ የሃይማኖት ቀውስ ለመቀስቀስ በአርሲና በጅማ የሃይማኖት ሃይማኖትና ማንነት ያነጣጠሩ ጥቃቶችን ቅስቀሳና ተግባራትን አድርጓል። ሆኖም ግን ከሽፎበታል ሲል ነው ኦነግ ሸኔ ይህንን እየገለጸው። የኦሮሞ ወሳኝ ኃይልም ከየአካባቢው በተቃራኒ እየተሰባሰበ እንደሆነም ገልጿል። ዓለም አቀፍ ማህበረሰቡ ኢትዮጵያ ውስጥ ላለውና ለአብይ አህመድ ለሚፈጽመው አጠቃላይ ቀውስ ተገቢውን ትኩረት እንዲሰጥ ኦነግ ጥሪ አቅርቧል። እንግዲህ ከሁለት ቀናት በፊት በወጣ ዘገባ የኦነግ ሸኔ መሪ ጃልመሮ በጦር ሂሊኮፕተር በቀይ መስቀል አማካይነት ለድርድር ከአገር ወጥቷል የሚል መረጃ ወጥቶ ነበር። አሁን ግን ይህንን መረጃ የሚያስተባብል መግለጫ ነው የተሰጠው። ወደ ሌላው ወለጋ አካባቢ እንደዚሁ ውጊያዎች እየተደረጉ ነው የሚገኙት። ከኪረሙ ጊዳ ወረዳ መሀል ቆቆፌ ኪረሙ ወረዳና ጊዳ ወረዳ መካከል ቆቆፌ ተብሎ በሚጠራ ቦታ በረቢኦላ እና በጋቸና ሲርና ላይ የኦነግ ጦር በወሰደው ድንገተኛ ጥቃት በርካታ ቁጥር ያለው የነሽመልስ ኃይል ከጥቅም ውጭ ሆኗል የተባለው ላሰሳ ከቆቆፌ ከተማ ውጣ ብሎ በሚገኘው ቻይና ካምፕ አካባቢ እንቅስቃሴ ላይ የነበረ በርካታ ኃይል ባለበት ቀርቷል። እየተረፈ የለም ሙሉ በሙሉ ነው ያለቀው። ይህንን ተከትሎ መከላከያ ወደ አካባቢው ገብቶ ነበር። አስክሬን ከማንሳት ውጭ ግን ሌላ ያደረገው ነገር የለም። ይህንን ያደረገው የኦነግ ሸኔ ታጣቂ ነው። በአምስቱ ጊዳ ወረዳዎች እየተባሉ በሚጠሩት የምስራቅ ወለጋ የተለያዩ አካባቢዎች በተለይ በካማሸ ዞን አዋሳይ ባሉት ኤቨንቱ ሊሙ ገሊላ ሃሮ ሊሙ ወረዳዎች ዛሬም በኦነግሸኔ ታጣቂዎች እና በመንግስት ጦር መካከል ውጊያ እንደቀጠለ መሆኑን መረጃዎች ያሳያሉ። ይህ እንግዲህ ከወለጋና ከአካባቢው እየወጡ መረጃዎች ናቸው። ወደ ሌሎች መረጃዎች ሲሄድ እንግዲህ ወደ ህወሓትን የተመለከተውን መረጃ ነው የማደርሰው። የህወሓት በተመለከተ እንግዲህ በተለያዩ አካባቢዎች አዳዲስ መረጃዎች እየወጡ ነው። መቀሌ ዙሪያ ከመሳሪያዎች የተደበቁ መሳሪያዎች እየወጡ ነው። መሳሪያዎችም እየተጓጓዙ ነው። የህወሓት ቆፍሮ የቀብሯቸው የነበሩ አሮዬ እና አዳዲስ መሳሪያዎች ከጉድጓድ እየወጡ ጥገና እየተደረገላቸው ነው የሚል መረጃ ነው። ይህንን በተመለከተ እንግዲህ በቁልፍ የሚባሉ ቦታዎችም እንደዚሁ መሳሪያ እንዲገባባቸው እና ወታደራዊ ግዥ መሬቶችን በታጣቂዎች እንዲያዙ እየተደረጉ ነው። በነዚህ መካከል በኮረም እና አለማጣ መካከል የሚገኘው የግራ ካሶ ተራራ ይገኝበታል። ወደ አካባቢ የጦር መሳሪያም እንዲገባ ታጣቂዎችም እንዲገቡ እየተደረገ ነው የሚል ነው። አጠቃላይ መጠነ ሰፊ ወታደራዊ ዝግጅት እና ዘመቻ እየተደረገ እንደሆነ ትግራይ አካባቢ የወጡ መረጃዎች ያሳያሉ። ፖለቲካዊ ድርድር እና ዓለም አቀፍ ማህበረሰቡ ይህ እንዲያደርግ ከትላንትና ጥሪ ያቀረበ ቢሆንም ህወሓት መሬት ላይ ያለው ሁኔታ ግን ከዚህ የተለየ ወታደራዊ የጦር መሳሪያ እንቅስቃሴ ነው የሚታየው። የጦር መሳሪያ እንቅስቃሴዎች እና የጦር መሳሪያ የክምችት ቦታዎችን በተመለከተ የሚከተሉት መረጃዎች ወጥተዋል። ከአዲግራት ቀጠና ካይጋ በሰበያ በኩል ወደ አዲግራት ከተማ በምሽት በርካታ የስዙ ተሽከርካሪዎች የጦር መሳሪያዎች እና ተተኳሽ ወታደራዊ ሎጂስቲክ ይዘው ተንቀሳቅሰዋል። ትላንትና አመሻሹን በመቀሌ ቀጠናም እንደዚሁ ከመቀሌ ወደ ራያ ቀጠና ተጨማሪ የጦር መሳሪያ ተተኳሽ ተንቀሳቅሷል። መድፍን የመድፍን ጨምሮ በሳጥን የታሸጉ በርካታ ተተኳሾች እና እነዚህን የጫኑ ተሽከርካሪዎች ናቸው። በአዲ ጉዶም ወደ ራያ ወደ ቀይ የተንቀሳቀሱት በተሳቢዎች እንግዲህ ሙሉ መሳሪያዎች በኮረም እና በዚህ ቀጠና ሄደዋል። አንደኛው ተሳቢ በኮረም በኩል ወደ ግራካሶ እንዲገባ ታዟል። ሌላኛው ተሽከርካሪ ደግሞ ዋጅራት ገብቷር ዋጅራት አዲቀይ ተብሎ የሚጠራው አካባቢ ዳዊት ሆቴል ምሽቱን ተሽከርካሪዎቹ ቆመው ታይተዋል። ጭነታቸውን እንደያዙ ነው። የጦር መሳሪያው አልተራገፈም። መዳረሻው መሆኔ ስፔን ካምፕ ተብሎ የሚጠራው እንደሆነም የመረጃ ምንጮቹ ይህንን ገልጸዋል። እንግዲህ በርካታ የጦር መሳሪያ ከማዕከላዊ ትግራይ ወደ ራያ ቀጠናዎች እየተጓጓዘ ነው። በርካታ የስዙ ተሽከርካሪዎች ነዳጅ ጭነው የነዳጅ ሞሉ በርሜሎችን ይዘው ከቦታ ቦታ እየተጓጓዙ እንደሆነም እንደዚሁ ተገልጿል። ወደ ተከዜ ቀጠና፣ ወደ ራያ ቀጠናና ወደ አፋር ቀጠናዎች ነዳጅ የጫኑ ተሽከርካሪዎች ከመቀሌና ከትግራይ አካባቢ ወደ ሌሎች አካባቢዎች መንቀሳቀሳቸውንም የመረጃ ምንጮች ገልጸዋል። ሌላው መረጃችን ወደ ሽሬ ቀጠና ስንሄድ በሽሬ አዲዳአሮ መስመር ሱር በተባለች ቦታ ታንኮች ጥገና እየተደረገላቸው ነው ተብሏል። ከጥገና እየተደረገላቸው ካሉ ታንኮች ባሻገር ከባድ መሳሪያዎችም በዚህ ቦታ ከተደበቁበት ዛሬ እና ትላንትና እየወጡ እንደሆነ መረጃ ምንጮች ገልጸዋል። ልዩ ቦታው ከሽሬ ወደ አዲ ዳአሮ በሚወስደው መስመር ሱር ተብላ በምትጠራ ቦታ ላይ ነው። ይሄ መረጃ እየወጣው ሌላው ከዚህ ጋር በተያያዘ በተምቤን ቀጠና እንደዚሁ አዳዲስ የጦር መሳሪያዎች ከጉድጓድ እየወጡ ነው የሚገኙት። ቆላ ተንቤን ጣንቋ ተብሎ የሚጠራ አካባቢ አዲ ወያኔ ቀጠና በተለይ ልዩ ስሟ ጠየት ተብላ በምጠራ ቦታ ጠየት ተብላ ብጠራ ቦታ ሁለት ታንኮች እንደዚሁ ወጥተው ተቀምጠዋል። ዝግጁ ተደርገዋል። ሌላው እዚሁ ቆላ ተንቤን አበርገሌ የጭላ ቀበሌ ጅጅቃ ጅጅቀና ሰራርፋ ተብላ በሚጠሩ ሁለት ቦታዎች ላይ አራት መድፍ ሁለት ዙ 23 እና ሞርተር እና የድሽቃ መሳሪያዎች እንደዚሁ ከተደበቁበት ወጥተዋል። ሌላው አግበ ድብድቦ ተብሎ በሚጠራው አካባቢ ንባና ጭላ ወደ ተባሉ ቦታዎች መድፎች እንደዚሁ ሸራ ተሸፍነው ዛሬ ማለዳ ስለመጓጓዛቸው የወጡ መረጃዎች ያሳያሉ። እንግዲህ ሁሉ እየሆነ ያለው የህዋት ታጣቂዎች የጦር መሳሪያ አስረክበዋል እያሉ እነ ብርሃኑ ጁላ ለኢትዮጵያ ሕዝብ ሲናገሩ በነበረበት ሁኔታ ታንክን ጨምሮ መድፎች ከጉድጓድ እየወጡ ነው። እንግዲህ ያለውን ውጥረት ያሳያል። ራያ ቀጠና ጉበና መንደር ተብሎ የሚጠራው አካባቢም በዚህ ሰዓት የህዋት ታጣቂዎች የዘመቻ ኦሪንቴሽን በሚል ስብሰባ ተቀምጠዋል ነው የተባለው። አጠቃላይ እንግዲህ በትግራይ ያለው ሁኔታ፣ የፖለቲካው ሁኔታ፣ ወታደራዊ ዝግጅቱ ይህንን ይመስላል። በትግራይ ግን ባልተለመደ ሁኔታ የጦርነት አያስፈልግም የሚል ከፍተኛ ድምጽ እየተሰማ ነው። እንግዲህ ከአሁን በፊት ጦርነት ባህላዊ ጨዋታችን ነው የሚያሸንፈን የለም ሲሉ የነበሩት ከአምስት ዓመታት አሁን ጦርነት በፍጹም አያስፈልግም በሚል በውጭም በውስጥም ከፍተኛ ተቃውሞዎች አሉ። ይሄ እየተንጸባረቀ ሲሆን ቀላል የማይባል ቁጥር ያለው የትግራይ ልሂቅ ደግሞ ኢትዮጵያ የሚባል ሀገር አያስፈልገንም፣ አጋጣሚው ከተገኘ መገላገል አለብን የሚል አቋም እያንጸባረቁ ነው። እንግዲህ በማህበራዊ ሚዲያ የቡድን ውይይቶቻቸው በዩኒቨርሲቲ በተዘጋጁ ሴሚናሮች ላይ ይህንን አንጸባርቀዋል። አዲግራት አካባቢ ያሉ ምሁራን ግን ይሄ ሀሳብ የሚያስገድ አይደለም በሚል እየሞገቱ ነው የሚገኙት። እንግዲህ ከዚህ ባሻገር ከግዳጅ ቀጠና ወታደራዊ አዛዥን ጨምሮ የህወሓት ታጣቂዎች ዛሬ ጠፍተዋል ተብሏል። በራያ ቀጠና የወጣ መረጃ ነው። ከዚህ ጋር በተያያዘ ነው እንግዲህ ስለ አስኮብላዮች የመንግስት አስኮብላዮችን መረጃ የማደርሳችሁ እንግዲህ ዛሬ ከግዳጅ ቀጠና የአንድ ወታደራዊ አዛዥን ጨምሮ የህወሓት ታጣቂዎች ጠፍተው አድረዋል። ይሄ በራያ አላማጣ አካባቢ የተሰማ መረጃ ነው። ስለዚህ መረጃ መረጃ ያደረሱ የመረጃ ምንጮች በመንግስት የፀጥታ በኩል ተቋቁሞ የተቋቁሞ እንቅስቃሴ የሚያደርግ አንድ ቡድን አለ ይላሉ። ይህ ቡድን ስሙም አስኮብ ላይ ይባላል። ይሄ አስኮብ ላይ የሚባለው ቡድን ዋና ስራው የህወሓት ታጣቂዎችን ያግባባል፣ ከግዳጅ ቀጠናቸው እንዲወጡ ያደርጋል አንድም ወደ ትግራይ ሰላም ኃይል እንዲቀላቀሉ ያደርጋል፣ አንድም እግራቸው ወደ አመራቸው ወደሚፈልጉት አካባቢ እንዲሄዱና እንዲንቀሳቀሱ ያደርጋል። ይሄ አስኮብ ላይ የሚባለው ቡድን በዚህ መንገድ የህወሓትን ወታደራዊ ካምፕ ለማፍረስ የተቋቋመ ነው። በብዙ መንገድ እንግዲህ ቀላል የማይባል ስኬት አግኝቷል የሚሉት የመረጃ ምንጮች አስኮብ ላይ በአስኮብ ላይ እንግዲህ በመሳሪያም እንደዚሁ ግዥ እንዲፈጸም ደላሎችም እንደዚሁ ያሉት እንደሆነ ተገልጿል። መሳሪያ ለሚሸጡ መሳሪያ ይገዛል። መሳሪያ ለማይሸጡ ደግሞ ሁኔታዎችን ያመቻቻል፣ የትራንስፖርት አገልግሎት እንዲያገኙ ያመቻቻል። ከዚህ በቀጠና በተለይ ብሶት ያለባቸው የህወሀት ታጣቂዎች እንዲወጡ በማድረግ ይህ አስኮብላይ ቡድን ከፍተኛ ሚና ተጫውቷል። ባለፉት ሁለት ወራት ከ250 በላይ የህወሀት ታጣቂዎች በመሳሪያ ሽጠው ወይም ደግሞ መሳሪያ ደብቀው ከግንባር ቀጠናዎች በመውጣት አንድም ወደ መሀል ሀገር አንድም ወደ አረብ ሀገራት ሌሎችም ደግሞ እንደዚሁ ወደ አልታወቁ ቤተሰቦቻቸው ሂደዋል ሄደዋል ይሄ እንግዲህ 250 በላይ ታጣቂዎች ባስኮብላዮች ጋር ቀጥታ በመነጋገር የወጡ ሲሆኑ ሌሎቹ ደግሞ እንደዚሁ ወደ የትግራይ ሰላም ኃይሎችም የተቀላቀሉ በሽዎች የሚቆጠሩ አሉ። ይሄኛው እንግዲህ በራሳቸው መንገድ ነው እንግዲህ። ይህንን በተመለከተ ተጨማሪ መረጃዎችም የሚደርሱ ከሆነው ወደ እናንተ መልሽ የማደርስ ይሆናል። ይሄ ግን በነገራችን ላይ ለትግራይ ታጣቂዎች ብቻ አይደለም የሚሰራው በተለያዩ አካባቢዎች ከኦነግ ሸኔ ጋር በሚደረገው ጦርነትም ኦነግ ሸኔ ታጣቂዎችን የሚያስኮበልሉ የብልጽግና ባለስልጣናት በፋኖ ውስጥም ያሉትን እንደዚሁ በዘመድ አዝማድ በተለያየ ጥቅማ ጥቅም የሚያስኮበልል ቡድን አለ። ይሄኛው ለየት የሚያደርገው ያው እንግዲህ የተለያዩ ጥቅማ ጥቅሞችን በማቅረብም ጭምር በሁለት ቡድን ነው። አንደኛው የነየታቸው ቡድን ድጋፍ የሚያደርግለት ሲሆን በፖለቲካና ፕሮፓጋንዳ በመንግስት በኩል ደግሞ ሁኔታዎችን በማመቻቸት የሚሰራው አስኮብላይ ቡድን ለየት የሚያደርገው ነው እንጂ በሁሉም አካባቢዎች ውጊያ ባለባቸው ይሄ ቡድን አለ። ሌላው እዛው ራያ ቆቦ ወደ ግንባር መረጃዎች ፋኖ የተመለከቱ ራያ ቆቦ ሆርማት ተብሎ ከሚጠራው አካባቢ ወደ ተራራማ ስፍራዎች ዛሬ ማለዳ ጀምሮ የከባድ መሳሪያ ድብደባ አለ። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት አልታወቀም። ከሁለት ቀናት በፊት በዚሁ አካባቢ በተፈጸመ የከባድ መሳሪያ ድብደባ አንዲት እናት እንደዚሁ ከባድ አካል ጉዳት ደርሶባታል። አንድ እግሯ ወልዲያ ሆስፒታል ገብታ መቆረጡ ነው እየተሰማው እንግዲህ በቤቷ ውስጥ ባለችበት በሞርተር ነው ተመታ፣ እግሯ እየተቆረጠው። ወደ ሌሎች መረጃዎች መለሳለው። ከዛ በፊት ግን የችሎት መረጃዎችን ላድርስ። ችሎት መረጃዎችን በተመለከተ እነ ተመስገን አስማማው እንግዲህ የፖለቲካ እና የሕሊና እስረኞች ስምንት ተከሳሾች አሉበት መዝገብ ትላንትና ልደታ ከፍተኛ ፍርድ ቤት ቀርበው ነበረ። ቀጠሮ የተሰጠው ለሰነድ ማስረጃ ብይን ፍርድ ቤቱ ለማቅረብ ነበር ለመስጠት ነበረ ሆኖም ፍርድ ቤቱ ይህንን ጊዜ ያስፈልገኛል በማለታቸው ዳኞቹ ተለዋጭ ቀጠሮ ተሰጥቶ ለህዳር አምስት ቀጠሮ ተሰጥቶበታል ሌሎቹ ፍርድ ቤት የቀረቡት እነ ቴዎድሮስ ጣምራይ ናቸው ሀያ ሶስት ተከሳሾች የሚገኙበት መዝገብ ነው በቀረበው የአቃቢ ህግ ምስክር ላይ ብይን ለመስጠት ነበር ቀጠሮ ተሰጥቶ የነበረው ከፍተኛ ፍርድ ቤቱ ብይን ሰጥቷል ብይን ሲሰጥ እንግዲህ ተከሳሾቹን በተለያዩ መንገድ በተለያዩ አንቀጾችና በማሻሻል እንደው ደግሞ በተከሰሱበት አንቀጾች ነው ብይን የሰጠው። ሁሉንም እንግዲህ ተከላከሉ ብሏል። አንዳንዶቹ አንቀጽ በማሻሻል የዋስትና መከራከሪያ ሁሉ ፈቅዶላቸዋል ነው የተባለው። አንቀጽ ማሻሻል የተደረገላቸው የዋስትና ክርክር እንዲያቀርቡ ለህዳር አራት ሲቀጠሩ ሌሎቹ ደግሞ ሙሉ በሙሉ ተከላከሉ የተባሉት ለመጋቢት ሰባት እስከ መጋቢት አስራ አንድ የመከላከያ ምስክሮቻቸውን እንዲያቀርቡ ታዘዋል እንግዲህ እነዚህ ከፊሎቹ አንቀጽ ተሻሽሎላቸው ለዋስትና ክርክር ተፈቅዶላቸዋል ሌሎች ደግሞ ሙሉ በሙሉ ተከላከሉ ተብለዋል አንቀጽም ሳይሻሻል ሌላው አበባው ነግሶ ፍርድ ቤት ቀርቦ ነበረ አብሮት ግ የነበረው ባለፈው በእስር ቤት ህይወቱ ያለፈው አባይነህ አለማየሁም የክስ መዝገብ ተዘግቷል በትላንትና ሁለት ነው እንግዲህ ክስ መዝገቡ ህይወታቸው ካለፈ ከሶስት ወራት በኋላ እየተዘጋው አበው ነገሰ ፍርድ ቤት ቀርቦ አቃቢ ሕግ ምስክር አሰምቷል። ይህም ምስክር መስማቱም በሚቀጥለው ሰኞም ይቀጥላል ነው የተባለው። ወደ ሌሎች መረጃዎች ይሄዳለው። ወደ ሌሎች መረጃዎች ሲሄድ ወደ ቋራ የሚወስደን መረጃ ነው የማስከትለው። በቋራ ወጣቶች በጭካኔ ስለመረሸናቸው የሚገልጽ መረጃ ነው። እነዚህ የተረሸኑት ወጣቶች የሞተር ብስክሌት አሽከርካሪ ወጣቶች ናቸው። ከፋኖ ጋር ምንም አይነት ግንኙነት የሌላቸው በአሰቃቂ ሁኔታ ሞተር ብስክሌት እየነዱ በጸጥታ ኃይሎች ተያዙ። እንዲንበረከኩ ከተደረጉ በኋላ በቀጥታ ነው በሁለት በሁለት ጥይት ግንባራቸውን እየተመቱ የተገደሉት፣ ይላሉ የዓይን እማኝ። የሞተር ብስክሌት ሲያሽከረክሩ ተይዘው ከተገደሉት ወጣቶች መካከል በሪሁን ጮሬ፣ በሪሁን ሲሳይ፣ ቢላል ስመኘው፣ ምህረት እና ሌላ ስሙ ያልተጠቀሰ ወጣትም ይገኝበታል ተብሏል። ወጣቶቹ ምን ከመንገድ ላይ ከነፍስ ገበያ ወደ ተሾመይቴ ተብሎ ወደሚጠራው የእርሻ ካምፕ ለስራ ሲንቀሳቀሱ በነበረበት ሰዓት ነው ተይዘው በአሰቃቂ ሁኔታ እየተረሸኑት። እንግዲህ በሲቪሊያን ላይ የሚደረገው ግድያና ጭፍጨፋ ቀጥሏል። በጣም በአሳዛኝ ሁኔታ ነው እነዚህ ወጣቶች እየተጨፈጨፉት። ሌላው መረጃችን እንደዚሁ ወታደራዊ አፈሳና ወታደራዊ ምልመላን የተመለከተ ነው። በምዕራብ ጎንደር የሚገኙ ማህበራት በምዕራብ ጎንደር እንግዲህ ቋራ፣ መተማ፣ አርማጭሆ ጨምሮ የሚገኙ ማህበራት ካሏቸው ማህበራት አባላት መካከል የተወሰኑትን ለወታደራዊ ግዳጅ እንዳዋጡ ታዘዋል ነው የተባለው። እነዚህ የደላላ ማህበራት፣ የሰንጋተራ ማህበራት የቁም እንስሳትን ወደ ሱዳን የሚሸጡ ማህበራቶች አሉ። የጫኝና የአውራጅ ማህበራት፣ የእርሻ ማህበራት ያሉ ወጣቶች ካሏቸው ማህበራት አባላት ከ10 እስከ 15 የሚደርሱትን ለመከላከያ እንዲሰጡ ጥያቄ ቀርቦላቸዋል። ይሄ እንግዲህ አሁን መከላከያ ምልመላ እየተደረገ ነው። ይህን የማያደርጉ ከሆነ ማህበራቸው እንደሚበተን ማስጠንቀቂያ እንደተሰጣቸው ነው መረጃዎች የሚገልጹት። ከዚህ ጋር ወታደራዊ ምልመላውን በተመለከተ በመላ ሀገሪቱ ወታደራዊ ምልመላ ታዟል የሚሉት የመረጃ ምንጮች፣ በፈቃደኝነት የማይሳካና የማይገኝ ከሆነ አስገዳጅ አፈሳ እንዲደረግ ለካድሬዎቹ ትእዛዝ ተሰጥቷል። ሁሉም የመንግስት ሰራተኛ በዚህ ላይ እንዲሳተፍ በተለይ በአማራ ክልል ይሄ ትእዛዝ ተሰጥቷል። በኦሮሚያ ክልልም የግዳጅ አፈሳው ያው ከባለፈው ሳምንት ጀምሮ ቀጥሏል። በአማራ ክልል አንዳንድ ከተሞች የባጃጅ አሽከርካሪዎች በጅምላ ታፍሰዋል የሚሉት የአይን እማኞች፣ በጅምላ ታፍሰው ሲወሰዱ የሚወስዷቸው የአድማ ብተና የሚልሻና የመከላከያ ሰዎች አሰብ ሲመለስ ጀልባ ትነዳላችሁ፣ እናንተ ለባጃጅ ነው ወይ እዚህ የምትቆሙት? ጀልባ ትነዳላችሁ መርከብ ትነዳላችሁ፣ አሰብ ሳይመለስ በአጃጃ ትነዱም የሚሉ ንግግሮችን እየተናገሯቸው እንደነበር ነው የተሰማው። እንግዲህ የጸጥታ ሰዎች ይህንን እያደረጉ ተመልክተናል የሚሉት የመረጃ ምንጮች። በኦሮሚያ ክልል አፈሳ ለማምለጥ ወጣቶች ከቤታቸው እና ከመኖሪያ ቀያቸው እየለቀቁ ጠፍተዋል ተብሏል። በሌላ በኩል ልጆቻችሁን ለውትድርና አልሰጣችሁም የተባሉ ሰዎች የገንዘብ ቅጣት ተጥሎባቸዋል በኦሮሚያ የጸጥታ ሰዎችም እንደዚሁ ገንዘብ ይቀበላሉ። ከዚህ ጋር በተያያዘ የሚሉ መረጃዎች ናቸው እየወጡት ። እንግዲህ ላለፉት አምስት ዓመታት በኢትዮጵያ በአጠቃላይ ባለው ሁኔታ ያው ጦርነት ውስጥ ነው ሀገሪቱ ያለችው። በዚህ ምክንያት የኢትዮጵያ ወታደራዊ ማሰልጠኛ ትምህርት ቤቶችና የጦር ካምፖች ወታደራዊ አገልግሎታቸውን ስልጠናቸውን አላቋረጡም። ከመደበኛ ወታደራዊ ማሰልጠኛ ትምህርት ቤቶች ባሻገር እንደዚሁ በጊዜያዊ ካምፖች ጭምር ነው ወታደራዊ ስልጠና ይሰጥ ያለው። አሁን ሀገሪቱ ሙሉ በሙሉ የወታደሮች አገር ሆናለች ማለት ይቻላል። በየዘርፉ የተለያየ መለዮ የለበሰ ኃይል ነው አገሪቱን የሞላት። መንግስት መከላከያ በሚል ከሚያሰለጥነው ባሻገር ክልሎች ልዩ ኃይል በሚል የሚያሰለጥኑት አለ፣ ሚሊሻ በሚል የሚያሰለጥኑት አለ፣ እንዲሁም ደግሞ ታጥቀው የሚታገሉ ኃይሎች የሚያሰለጥኑት አለ። በአጠቃላይ እንግዲህ ሀገሪቱ ውስጥ በዛም በዚህም የሚታየው የቀድሞ የኮንስትራክሽን እቃዎችን ጭነው ይጓጓዙ የነበሩ ሲኖትራኮች እንዲሁም ደግሞ ሌሎች ተሽከርካሪዎች አሁን ታጣቂ መለዩ የለበሱ ጭነው ነው ወዳና ወዲህ ሲመላለሱ የሚውሉት። ይህ እንግዲህ በአገሪቱ ውስጥ ያለውን ሁኔታ በውል የሚያሳይ ቀላል ምሳሌ ነው። ከአስር ዓመታት በፊት ምናልባት በሀገሪቱ ውስጥ በመንገድ ስራ ላይ ሲሚንቶ ጭነው የሄዱ የነበሩ ሲኖ ትራፎች አሁን የጦር መሳሪያ፣ ወታደር ሎጅስቲክ፣ ካልሆነም ሚልሻ እና ወታደር ታጣቂ ጭነው ነው ሲንቀሳቀሱ የሚውሉት። የሀገሪቱ ነባራዊ ሁኔታ በዚህ ይገለጻል። ለሰዓት ያሉኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ